ሰላም ጓደኞቼ እንዴት ናችሁ? እግዚአብሔር ይመስገን በጣም ደና ነኝ። ያው እንግዲህ አብዛኛው ሰው በአብሶ በስራ ዓለም ላይ ሰዎች የሚቸገሩበትን ቪዲዮ ማለት ነው ቪዲዮ ይሄናችሁ መጥቻለሁ። እሱ ምንድን ነው እንግሊዘኛ ጽሑፍ የሆንባቸውና ወደ አማርኛ ወደ አማርኛ ለመቀየር በጣም የሚቸገሩ ሰራተኞች ወይም ባለሙያዎች አሉ ማለት ነው። ሶ እንዴት አድርገን ነው እንግሊዘኛ የተጻፈ ፕሮፖዛል ሊሆን ይችላል ሪሰርች ሊሆን ይችላል ነው እሱ ወደ አማርኛ ለመቀየር ደግሞ ፈልግ ትንሽ እንዴት አድርገን ወደ አማርኛ መቀየር እንችላለን የሚለውን ዛሬ በደንብ በደንብ አድርጌ አሳያችኋለሁ ማለት ነው። እንግዲህ ተከታተሉን፣ ሰብስክራይብ፣ ኮሜንት ማድረጋችሁ ደግሞ እንዳይረሳ ማለት እንዳይረሳ። ስለዚህ ቀጥታ ወደ ቪዲዮ ነው የሚሄደው። መጀመሪያ ብሮዘራችንን እንከፍታለን ማለት ብሮዘራችንን ያለን የምንጠቀመውን ብሮዘር እንከፍታለን ለምሳሌ ክሮም ነው የምጠቀመው። ክሮምን ከፈትኩ ከዛ፣ ኢሜላችሁ መግባት ይጠበቅባችኋል። ኢሜል ምን ታደረጋላችሁ ሳይል ምን ታደረጋላችሁ ምናችሁ፣ ጂሜል ዶት ኮም ብላችሁ ስትገቡ ወደ ኢሜላችሁ ኢሜላችሁ ጋር ኦረዲ ሊሆን ስለገባው እንደዚህ አምቶልኛል ማለት ሶ፣ ምን አደረጋለው ንታብ ላይ ሄጄ ኢሜሌን እንደገባው ምን አደርጋለው ዶክ

ፋይል ላይ ክሊክ አደርጋለው። ከዛ ኦፕን ነው ምለው፣ ማለት ኦፕን ነው ማለት እና እንጠብቀዋለን እስከምንከፍተልን ድረስ። እነዚህ ከከፈተልን በኋላ ምን አደርጋለን? እዚህ ጋር አፕሎድ የምትለዋ አያችሁት? አፕሎድ የምትለዋ ላይ ክሊክ አደርጋለን። ከዛ ብራውዝ አድርግልን፣ ብራውዝ አድርግልን፣ ብራውዝ ላይ ክሊክ አደርጋለን። የምፈልገውን ዶክመንት አመጣን በማለት እስኪ ዶክመንት ካለኝ ዴስክቶፕ ላይ ዶክመንት፣ ለምሳሌ እዚህ ጋር ከተል ፋርሚንግ የሚል እንትናለ ማለት ነው። ቢዝነስ ፕላና እሱን ክሊት አረግ እንደዋል ክሊት አረግ እና ኦፕን እሱ መልክ መልክ ቢዝነስ ፕላን ነው። የምን የእንሰሳት እርባታ ቢዝነስ ፕላን ነው። እናንተ አሁን ከኢንተርኔት ላይ አውርዳችሁ ወደ ራሳችሁ ቀይራችሁ ለማስገባት ብትፈልጉ ታደረጋላችሁ። መስራት የማይጠበቅባችሁ ታደረጉት ቀጥታ እዛ ላይ ገባችሁ። ፒ ዲ ፋይል አንዱ ኢንተርኔት አይደለ ከነሱ ላይ ታወርዱና አውርዳችሁ ከዛ ማለት ነው። እዚ ጋር ጉግል ትራንስሌት መታችሁ ትራንስሌት ማለት ነው። በዚህ ሊንክ ከፈተል ከከፈተል በኋላ ምን አደርጋለሁ? እዚች ጋር እዚ ጋር ቱል የምትላለች አይቶ ቱል ዲጂታል ቶሊስ የምትለዋለት ክሊክ አረግና ከዛ ትራንስሌት ዶክመንት የምትላልቸው ትራንስሌት ዶክመንት ትራንስሌት ላይ ክሊክ አረጋለብን። ሶ ፋይሌ ስሙ የቀንበናቸው መጦች ያላት ቻይና ክፈመናት ደረጃ የሚሉ በምትፈልጉት ቋንቋ ትቀይራላችሁ። ስለዚህ እኔ መቀየር የፈለኩት ወደ አማርኛ ወደ አማርኛ አማርኛ ላይ ክሊት አደረገው እና ትራንስሌት ነው ትራንስሌት አሁን ውጤትም ታመጣላችሁ ማለት ነው። ምንም አይነት ስህተት አይፈጥርም አለ ቁልጭ አድርጎ አማርኛውን አወጣለሁ። ከዚህ በላይ ምን ስራ ማቅለል አለ? በጣም ስራ የሚያቀለ። እናንተም የምትጨምርበት ነገር ካምጥ ራሳችሁ የሚጨመር ነገር መጨመር ይችላላት፣ መጨመር ይችላላት። በዚህ መልክ ምን ማድረግ እንችላለን? ዶኩመንታችን የተሰራ ነው። ሪሰርች ትርጉሙን ማወቅ የምንፈልገውን ለምሳሌ እንግሊዝኛ ሆኖብን ልንረዳው ካልቻለን ያን ነገር እዚጋ መተን ትራንስሌት አድርገን ማድረግ እንችላለን፣ ማንበብ እንችላለን። ስናነብ ውዛኔ ነው ምንድነው ግልጽ ነው የሚማቅ ሶ ትራንስሌት ማድረግ ይቻላል ወደ ምትፈልጉት ቋንቋ ትራንስሌት አድርጎ ራሷን የሚያመጣላችሁ ስለዚህ እንዴት ላድርገው ምን አደርጋለሁ ፋይል ላይ ዳውንሎድ ያስመርጠኛል። በማይክሮሶፍት ወርድ ነው የምትፈልገው ፒዲኤፍ ነው የምትፈልገው በቴክስት በምንድ ነው የምትፈልገው? ሶዝ በምንላለው በምፈልገው ላንጉጅ መመርጥና ትራንስሌት ነው ያለው፣ ትራንስሌት ነው ያለው። አውረደን አውረደ በፈለኩት ነ ከሆኖ ልኛ ነው ያለ ፋይ ላይ ምናለው ከወሰንኩት ለራሴ ወሰንኩት ፋይል አስቀምጦ አስቀምጠው ማለት ነው። በዚህ መልክ እንግሊዝኛ የተሰራ ለሪሰርች ወይም በአማር የተሰራ ምን ማድረግ እንችላለን? ትራንስሌት ማረግ እንችላለን ማለት ነው። እንግዲህ ቪዲዮ ከተመቻችሁ ሰብስክራይፕሽን ኮሜንት እንድታደረጉ እና እንድታበረታቱኝ ጠይቃችኋለሁ። ሌላ ቪዲዮዎችም እንዲሰራላችሁ የምትፈልጉትን ማለት ነው። ከቪዲዮ ከዩቱ ከወጣው ከወይም ከጠፋው ትንሽ ጊዜ ሆኑኛል ማለት ነው። ሰው አሁን በሙሉ ስራ የተመልሽነት ይቻለው ስለዚህ፣ እናንተ በምትፈልጉት መሰረት ስራውን የሚሰራ ይሆናል ማለት ነው። ሰብስክራይብ ሼር ማድረጋችሁ እንዳትረሱ። ትንችት አመሰግናል።